ሰላም ጤና ስጥልን፣ ተመልካቾቻችን የህዳር 9 2018 ዓ ም የናሁ የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና በቀን በአማካይ አምስት የውጭ ሀገር ዜጎች የኢትዮጵያ ፓስፖርት ሲጠቀሙ እንደሚያዙ የኢሚግሬሽን እና ዜግነት አገልግሎት ገለጸ። በነዳጅ ምርቶች ላይ የተጣለው 30 በመቶ ግብር ከሚቀጥለው ወር ጀምሮ እንደሚተገበር ተገለጸ። ወደ ውጭ ስናልፍ፣ ፈረንሳይ ለዩክሬን የጦር አውሮፕላኖችን ልትሸጥ መሆኑ ተገለጸ። ወደ ቀዳሚ ዜናችን ንለፍ። የኢትዮጵያ ኢንቨስትመንት ሆልዲንግስና ሩሳል ኩባንያ የአልሙኒየም ማቅለጫ ለመገንባት የሚያስችል የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ኢንቨስትመንት ሆልዲንግስና ሩሳል ኩባንያ በኢትዮጵያ 500 ሺህ ሜትሪክ ቶን የማምረት አቅም ያለው የአልሙኒየም ማቅለጫ ለመገንባት የመግባቢያ ስምምነት ተፈራርመዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ በኢትዮጵያ ውስጥ መጠነ ሰፊ የአልሙኒየም ማቅለጫ ፋብሪካ ለማቋቋም የሚያስችል የመግባቢያ ስምምነትን በዓለም አቀፍ ደረጃ ግዙፍ የአልሙኒየም አምራች መካከል አንዱ ከሆነው የሩሲያው ሩሳል ኩባንያ ጋር ተፈራርሟል። ፋብሪካው በየዓመቱ 500 ሺህ ሜትሪክ ቶን የማምረት አቅም ይኖረዋል ተብሎ የሚጠበቅ ሲሆን ኢትዮጵያን በቀጠናዊና በዓለም አቀፍ የአልሙኒየም ገበያዎች ተወዳዳሪ አቅራቢ እንድትሆን እንደሚያደርጋት ተጠቁሟል። ፕሮጀክቱ እያደገ የመጣውን የሀገር ውስጥ ፍላጎት ለማሟላት የኢንዱስትሪ ልማትን ለመደገፍ እንዲሁም በአሁኑ ጊዜ አልሙኒየምን ወደ ሀገር ማስገባት ሂደት ወቅት የሚያስወጣውን የውጭ ምንዛሪ ወጪ በከፍተኛ ሁኔታ ለመቀነስ ያለመ ነው ተብሏል። ይህ የተገለጸው ባሳለፍነው ሳምንት በኢትዮጵያ ኢንቨስትመንት ሆልዲንግና በዩሮ ኤዥያ ቀዳሚ የዲጂታል መድረክ በሆነው ዋይልድ ቤሪስ መካከል የኢትዮጵያን የኢኮሜርስና የዲጂታል መሰረተ ልማት ለማፋጠን ከተፈራረመው የአጋርነት ስምምነት በኋላ ነው። እንደ ኢትዮጵያ ኢንቨስትመንት ሆልዲንግስ መረጃ መሰረት የአልሙኒየም ፋብሪካ ግንባታው ከሶስት እስከ አራት ዓመታት ይጠናቀቃል የተባለ ሲሆን ለ50 ዓመታት ያህል አገልግሎት እንደሚሰጥ ይጠበቃል። በቀን በአማካይ አምስት የውጭ አገር ዜጎች የሆኑ ግለሰቦች የኢትዮጵያ ፓስፖርት ሲጠቀሙ እንደሚያዙ የኢሚግሬሽን እና ዜግነት አገልግሎት ገለጸ። ሐሰተኛ የቪአይፒ መስተንግዶ ሰነድ በማሰራት ወደ ተቋሙ የሚገቡ ሰዎች እንዳሉም መስሪያ ቤቱ ህዳር 8 2018 ዓ ም በተካሄደ የፓርላማ የቋሚ ኮሚቴ ስብሰባ ላይ አስታውቋል። የኢሚግሬሽን ና ዜግነት አገልግሎት የሶስት ወራት የስራ አፈጻጸም ለመገምገም ሰኞ ህዳር 8 2018 ስብሰባ የጠራው የተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ነው። ሪፖርቱን በንባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ ዓመቱ 554491 ፓስፖርት ለዜጎች መስጠቱን ገልጸዋል። በዚሁ ጊዜ ውስጥ 860 ኢትዮጵያውያንና የውጭ ዜጎች ሐሰተኛ የጉዞ ሰነድ በማቅረባቸው ተይዘው በህግ ተጠያቂ እንዲሆኑ መደረጋቸውንም ዋና ዳይሬክተሯ ተናግረዋል። ሐሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራቸውን የጠቆሙት ሰላማዊት ችግሩ በየጊዜው እየጨመረ የመጣ ጉዳይ መሆኑን አስረድተዋል። በተቋሙ ሪፖርት መሰረት በሩብ ዓመቱ ውስጥ የተጭበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ ሀገር ዜጎች ብዛት 96 ነው። በፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ ሳዲቅ አደም የውጭ ሀገራት ዜጎችን በተመለከተ እየተወሰዱ ያሉ እርምጃዎች እንደተጠበቁ ሆነው አሁንም በርካታ ያልተደረሰባቸው የውጭ ሀገራት ዜጎች እንዳሉ በማንሳት ጥያቄ አቅርበዋል። በርካታ ወርቅ አምራች ድርጅቶች አፈጻጸማቸው እጅግ በጣም ዝቅተኛ እንደሆነ በህዝብ እንደራሴዎች ምክር ቤት ተገለጸ። የህዝብ እንደራሴዎች ምክር ቤት የኢንዱስትሪና ማዕደን ጉዳዮች ቋሚ ኮሚቴ የማዕደን ሚኒስቴርን የሶስት ወራት የስራ ክንውን ሪፖርት ትላንት ህዳር 8 ቀን 2018 ዓ ም ከሰዓት በኋላ ባደመጠበት ወቅት ነው። የወርቅ ልማትን በተመለከተ ወደ ስራ የገቡ የወርቅ አምራች ኩባንያዎች ያስገኛል ተብሎ በእቅድ ቢቀመጥም አለመገኘቱ በፓርላማ ጥያቄ አስነስቷል። ይህን ተከትሎም የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ከፍተኛና አነስተኛ የወርቅ አምራች ኩባንያዎች ለውጭ ምንዛሬ ግኝት ድርሻቸው ከፍተኛ እንደሆነ ጠቁመው፣ ይሁንና ወደ ስራ የገቡ የበርካታ ወርቅ አምራች ኩባንያዎች አፈጻጸም እጅግ በጣም ዝቅተኛ ነው ብለዋል። ኩባንያዎቹ ለምን የእቅዳቸውን ያህል መፈጸም እንዳልቻሉ ቋሚ ኮሚቴው የማዕድን ሚኒስቴርን ጠይቋል። ለጥያቄው ምላሽ የሰጡት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኘ ወደ ስራ የገቡት አምራቾች የራሳቸው ችግር ያለባቸው መሆናቸውን አስረድተዋል። ለአብነትም ኢዛና የተባለው አምራች ከዚህ በፊት ችግር የነበረበት እንደነበር ጠቅሰው አሁን ጥገና ተደርጎለት ለማምረት እየሞከረ መሆኑን ሚኒስትሩ ተናግረዋል። ኩባንያው የኃይልን ጨምሮ በርካታ ሲሉ የገለጹትና ያልዘረዘሩት ችግር እንደነበረበት ሚኒስትሩ ጠቁመዋል። በነዳጅ ምርቶች ላይ የተጣለው 30 በመቶ ግብር ከሚቀጥለው ወር ጀምሮ እንደሚተገበር ተገለጸ። የኢትዮጵያ መንግስት ለረዥም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማንሳት ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ታኅሳስ ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ እና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል ተብሏል። መንግስት በዚህ አዲስ የግብር አወቃቀር እስከ ታህሳስ 2018 ዓ ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ ማቀዱን ዘገባው አመልክቷል። የገንዘብ ሚኒስቴር በተያዘው በጀት አመት በሁለት ሺ አስራ ስምንት አመተ ምህረት ማለት ነው። በነዳጅ ምርቶች ላይ አጠቃላይ ሰላሳ በመቶ ግብር ሙሉ በሙሉ ተግባራዊ እንደሚደረግ ከሁለት ወራት በፊት በጠቅላላ የዜጎች በጀት አቀራረብ ወቅት በዝርዝር ማስቀመጡ ይታወሳል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወቃል። ከዚህ ጋር በተያያዘ የንግድና ቀጠናዊ ትስስር ሚኒስትር ክቡር ዶክተር ካሳሁን ጎፌ ትናንት ጠዋት ከነዳጅ ሪፎርም ትግበራ አብይ ኮሚቴ አባላት ጋር የሪፎርሙን አፈጻጸም ሪፖርት ገምግመዋል። በተጨማሪም በወሰን አካባቢ የሚገኘውን የነዳጅና ኤነርጂ ባለስልጣን ዋና መስሪያ ቤት የእድሳት ስራን በመጎብኘት የማጠናከሪያ ሐሳቦችን ሰጥተዋል ሲል የንግድና ቀጠናዊ ትስስር ሚኒስቴር ገልጿል።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 ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የታንዛኒያዋ ፕሬዚዳንት ለሴት ልጃቸውና ለአማቻቸው ሹመት መስጠታቸው ተገለጸ። በአፍሪካ በመለመድ ላይ ያለውን የቤተሰብ ሹመት የታንዛኒያዋ ፕሬዚዳንት ሳሚያ ሱሉሁ ሐሰን ሴት ልጃቸውንና አማቻቸው ቁልፍ የመንግስት የስራ ቦታዎች ላይ ሹመት መስጠታቸው አነጋጋሪ ሆኗል። ሳሚያ ባደረጉት የቴሌቪዥን ንግግር 27 ሚኒስትሮችንና 29 ምክትል ሚኒስትሮችን መሾማቸውን ይፋ አድርገዋል። ከነዚህ መካከል ልጃቸው የትምህርት ሚኒስቴር ምክትል ሆነው የሚያገለግሉ ሲሆን የልጃቸው ባለቤት ደግሞ የሀገሪቱ የጤና ጥበቃ ሚኒስትር አድርገው ሾመዋል። ከዚህ ቀደም ከነበረው ካቢኔ ሰባት ከፍተኛ ባለስልጣናት በሹመት ማሻሻያው ተተክተዋል ተብሏል። የ43 ዓመቷ ልጃቸው በዛንዚባር የማኩንዱቺ የምርጫ ክልልን የሚወክሉ ሲሆን የ46 ዓመቱ ባለቤታቸው ደግሞ በፖዋኒ ክልል የሩፊጂ የምርጫ ክልል ህግ አውጪ ሆነው ሲሰሩ ቆይተዋል። የሳሚያ ሹመቶች በአንዳንድ የአፍሪካ ሀገራት መሪዎች ዘመዶቻቸውን ወይም አጋሮቻቸውን በመንግስት የስራ ቦታዎች ላይ የማስቀመጥ ልምምድ የሚንጸባረቅ መሆኑን ቢቢሲ ዘግቧል የሚያንጸባረቅ መሆኑን ቢቢሲ ዘግቧል። በተመሳሳይ በኡጋንዳ የፕሬዚዳንት ዩዌሪ ሙሴቪኒ በርካታ የቤተሰብ አባላት በዋና ዋና የስራ ቦታዎች ላይ ይገኛሉ። ቀዳማዊት እመቤት ጃኔት ሙሴቪኒ የትምህርት ሚኒስትር ሲሆኑ ልጃቸው ጄኔራል ሙሁዚ ካይኔሩ ጋባ ደግሞ የመከላከያ ሰራዊት አዛዥ ናቸው። እንዲሁም የሩዋንዳው ፕሬዚዳንት ፖል ካጋሜ በቅርቡ ሴት ልጃቸውን አንጌ ኢንጋቤሬ ካጋሜን ለፖለቲካዊ ቦታ እያዘጋጁ ነው የሚለውን ትችት አስተባብለው እሷም ልዩ መብት እንደሌላት መግለጻቸው ይታወሳል። የፕሬዚዳንት ፖል ካጋሜ ልጆች በሩዋንዳ መከላከያ ሰራዊት ውስጥ የሚያገለግሉ መሆናቸውን ዘገባው አክሏል። በመጨረሻም ፈረንሳይ ለዩክሬን የጦር አውሮፕላኖችን ልትሸጥ መሆኑ ተገለጸ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንና የዩክሬን አቻቸው ቮሎድሚር ዘለንስኪ በፓሪስ ታሪካዊ የተባለውን የመከላከያ ስምምነት ተፈራርመዋል። ስምምነቱ የፈረንሳይን እጅግ ዘመናዊ የጦር አውሮፕላኖች የሆኑትን እስከ አንድ መቶ የሚደርሱ ራፌሌ ተዋጊ ጀቶች ለዩክሬን ለመሸጥ የሚያስችል ሲሆን የአስር ዓመት ስትራቴጂያዊ የትብብር ሰነድ ይዟል ተብሏል። በስምምነቱ መሰረትም ዩክሬን እስከ አንድ መቶ የሚደርሱ ፈረንሳይ ሰራሽ ራፋሌ ኤፍ አራት ተዋጊ አውሮፕላኖች እንዲሁም የተሻሻሉ የአየር መከላከያዎችን እንደምታገኝ ቢቢሲ ዘግቧል። እነዚህ የጦር መሳሪያዎች ኪየቭ ራሷን ከሩሲያ ከባድ ጥቃቶች የማከላከል አቅሟን ለማሳደግ ያስችላል ተብሏል። የጀቶቹ አቅርቦት እስከ 2035 ድረስ የሚዘልቅ ሲሆን የዩክሬንን የድረ ጦርነት አየር ኃይል የመገንባት እቅድ እንዳለው ተገልጿል። በተጨማሪም ዩክሬንና ፈረንሳይ የጠላትን አውሮፕላኖች እንቅስቃሴ የሚጠልፉ ድሮኖችን በጋራ የማምረት ሂደት በዚህ ዓመት ይጀምራል ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከስምምነቱ በኋላ በሰጡት መግለጫ እርምጃውን ታሪካዊ ኩነት ሲሉ አድንቀዋል። ይሁን እንጂ የጦር መሳሪያዎችን ግዢ ወጪ ለመሸፈን የሚውለው የገንዘብ ምንጭ ምን እንደሆነ የተባለ ነገር ባይኖርም ፈረንሳይ የአውሮፓ ሕብረት ድጋፍን ለማግኘት እና የታገዱ የሩሲያ ንብረቶችን ለመጠቀም አቅዳለች ብሏል ዘገባው። ይህ ስምምነት ዩክሬን ከጊዜ ወደ ጊዜ ከሶቪየት ሕብረት ዘመን የጦር መሳሪያዎች ተለቃ ሙሉ በሙሉ ወደ ምዕራባዊ የጦር መሳሪያ ስርዓት እንድትሸጋገር ይረዳታል እየተባለ ይገኛል። ዩክሬን አጠቃላይ 250 ዘመናዊ ተዋጊ ጀቶች ለማግኘት እቅድ ያላት ሲሆን ከፈረንሳይ ራፋሌ ጀቶች በተጨማሪ ከስዊድን ግሪፐንና ከአሜሪካ ኤፍ 16 ጀቶችን ለማግኘት በትይዩ እየሰራች መሆኑን ዘገባው አክሏል።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 አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት፣ በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን። መልካም አዲስ ዓመት ተመልካቾቻችን። ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየው ትረዴት ጌታቸው ነኝ። ጤና ይስጥልኝ።